ወላዲት አምላክ፣ ወላዲት አምላክ ከማህፀኔ ውስጥ እንደ ጥይት ነው የሚወጣው። በቃ የሆነ ነገር ውልቅ ውልቅ ውልቅ ሄ፣ አርሴም እኔ ዝም ብልሽ ማን ጀረሳሽ? እኔን ያቆሙና ልቤን በእጁ ነው ልቤን የሚያወጣው አንደኛው ሚዛን ላይ ቁጭ ሲያደርጉኝ፣ አሁንም ምላለው ወላዲት አምላክ እያየኋት፣ እመብርሀን እመብርሀን፣ ጥላሽን ጣይ እዚህ ልትገቢ ትለኛለች። አሁን ያየሽውን ነገር ሁሉ እኔ አይገባኝም። ይህንን ለመንገር ሰላም ጤና ይስጥልኝ። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻና ላይ ተከታታዮች፣ ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬ ወደ እናንተ ማደርሰው ከኢትዮጵያ ውጭ የምትኖር አንዲት እህት በመብርሃን ይዤአለሁ እና መብርሃን አድርሽ ያለችኝን መልእክት ለተመልካቾች ለህዝብ አድርስልኝ ብላኛለች። ሳልጨምር ሳልቀንስ መልክቷን እንደሚከተለው አድርሳለሁኝ። አብረን ተከታትለን እንመለስ። ሰላም፣ እንዴት ነህ ወንድም ወርቅ አፈራ? እንዴት ነህ? ሰላም ነህ ሆይ እንዴት ነህ? እኔ በድንግል አማላጅነት በወላዲተ አምላክ ምልጃ እንግዲህ አንድ ነገር መልእክት ልነግርህ ነው የመጣሁትኝ። ቮይስ ላረግልህ ተገድጃለሁ። ሁለት ቀን ሙሉ እንዴት ነው የምናገረው እንዴት ነው ማረገው፣ ከራሴ ጋር እያወራው ነበረ። እንግዲህ እግዚአብሔር ፍቃድ ይጨመርበት። ወላዲተ አምላክ ቤዛዊተ ዓለም አንደበቴ ሆነኝ። እኔ ሳይገባኝ የማይገባኝ ቦታ ወላዲት አምላክ አስቀምጣኝ መልእክት አስቀምጪ ብላኛለች፣ ወይም መልእክት ንገሪ ብላኛለች። እና እኔ ኃጢአተኛ በደለኛ እንደ አሳማ በልቼ እንደ አሳማ አምተኛ እንዴት እንደመረጠችም ይህም ባላቅም ወላዲት አምላክ ቤዛ ይትአለን የሁሉ እናት ማንንም የማትረሳ የሁሉንም ለጠራት ሁሉ የጠራትንም ያልጠራትንም እንቧ የምታብስ እናት ምልጅዋ አሁንም እውነት ከሚመጣብን መከራ ሁሉ እንደበላይ ሰው እሷ ጥላዋን ከልላት አትርፈን። መልእክቱ ግን ለህዝብ እንድታስተላልፍልኝ መነግርህ መልእክት ወላዲት አምላክ አንደ ቤቴን አንደ ቤቴን አንደበት አድርጋ ህዝቡ ጆሮ እንዲደርስልኝ መማጸነ ነገር ቢኖር በስድስት በስድስት ቀኑን አላወቅኩትኝም ነበርና ቅድስት አርሴማን ጽዋ እጠጣለሁና እንዳጋጣሚ ቀኑን ረስቻዋለሁኝ። በዛ ላይ አብረውኝ የሚጠጡት ተማሪዎች ስለነበሩ ልጆች ናቸው እና ተማሪዎች ስለነበሩ እነሱ ስለማይመቻቸው በቃ ዝም ብዬ ግን አሰባታለሁኝና የዛለት ግን እውነት ለመናገር ቀኑን ረስቻለሁ ስድስት መሆኑን እና ተኝቼ ማታ በህልሜ ምን አያለሁኝ፣ ጦርነት፣ በጣም ከባድ የሆነ ጦርነት፣ እጅግ በጣም የሚያስፈራ ጦርነት ነው። ቦምብ ይፈነዳል፣ ጥይት ይተኮሳል፣ ወታደሮች አሉ፣ ይተረማመሳሉ፣ ህዝቡ ብቻ እንደ ፋንድሻ ነው የሚፈነዳው፣ እንደ ፋንድሻ ላይ ደርሶ ሲመለስ ይታየኛል በቃ በቃ ያለው ሁላ እኔ ጮሃለሁ። ያው ባለ ተራ ነኝ እያልኩ ነው ምጮህ። ሮጥ አለሁ ወደፊት፣ ወዴት እንደምሮጥ አላውቅም። ሮጥ አለሁ ሮጥ አለሁ አለሁ እየሮጥኩ እየሮጥኩ እየሮጥኩኝ መጨረሻ ላይ የሆነ ወታደሮች ምን የሚያካክሉ ወታደሮች ይመጡና እጅና እጄን ይዘው እንዴት ነው ይሄ ህፃን ልጅ ትቦ የመንገድ ቱቦ ልታሻገር ስትል ልክ እንደዛ እጅና እጄን ይይዙኝና ወደ ላይ አድርገው ያስገቡኛል። ሲያስገቡኝ መንገዱ ቀጭን መንገድ ሆኖ ዋሻ ነገር ነው የሚመስለው። ቀጭኑ ቀጭን መንገድ ይዘውኝ አንጠልጥለው እኔ በቃ እንደወፍ ነው ያለሁት ይመስለኛል። ብቻ አንጠልጥለውኝ እጅና ክንድና ክንዴን አንጠልጥለውኝ ይዘውኝ ይሄዳሉ። ጊዜውን ሄደው ሄደው ሄደው ሄደው ሄደው ልክ ያችን ረጅም መንገዷን ከጨረሱ በኋላ ዞር ሲሉ ትልቅ ባህር እሳት ነው የሚታየኝ። ትልቅ ባህር ሆኖ እሳት ነው። እዛ ይዘው እየሄዱ ነው እየሄዱ። አሁንም ልታድናት ነው አሁንም ልታድናት ነው ይባባላሉ። እዛ ዞር ስል ሰማዕቷ ቅድስት አርሴማ ዘንባባዋን እንደያዘች ቆማለች። አርሴምዬ አርሴምዬ እኔ ዝም ብልሽም አንቺ አረሳሽኝም። አርሴምዬ እኔ ፀጥ ብልሽም አንቺ አረሳሽኝም። እኔ ብተውሽም አንቺ አልተውሽኝም። አርሴምዬ እያልኩኝ እጮሃለሁ። ይዘው ወርወር ሲያደርጉኝ ሄጄ እግሯ ጋ እንደ ጉንዳን ነው ማክለው። በቃ እንደ ድመት ሄጄ እግሯ ስር ነው የምወድቀው እዛ እግሩልክ ግዛ እግሯ ስር ስወድቅ እሷ በቁመቷ ልክ ቆማለች። እኔ በቃ እንደ ህፃን ልጅ ወይም እንደ ድመት ነው ማክለው። ከዛ ምን ትለኛለች? አይዞሽ ይሄ የሚላክብሽ መተት ነው ትልና እሷ እየተናገረች አትነካኝም፣ ቆማለች እኮ ግን ከማሐፀኔ ውስጥ እንደ ጥይት ነው የሚወጣው የሆነ ነገር ውልቅ ውልቅ ውልቅ ውልቅ ሲል ይታወቀኛል። በቃ ዝም ብሎ ውጥት ውጥት ውጥት ውጥት ይልና በየተነሽ ሂጂ ትለኛለች። ከዛ ብድግ ግብዬ ተነስች ሊሄድ ስል እነዛ ወታደሮች መልሰው መተው ይዘውኝ ያንጠልጥለው ይዘው ይሄዳሉ። እደ እመብርሃን፣ እደነግጣለሁ። እመብርሃን ወላዲት ቤዛ የታለ ቅድስት አርሴማ እያልኩኝ ይጠራለሁ። ይዘውኝ ይዘውኝ ሄዱና መንጋ ያሳዩኛል። የአክሱም ጽዮን ቤተክርስቲያንን የአክሱም ሄጅ ላቀ ግን የአክሱም ቤተክርስቲያን ቤተክርስቲያኑ ማለት ነው። የቤተክርስቲያኑ ቅርጽ ይመስለኛል፣ ገና የተጀመረ ቤተክርስቲያን። እዛ ጋር ቁጭ ያደረጉኛል። ከዛ ወይኒ አሁን ምን ላረግ ነው እዚህ ያመጡኝ? አሁን እዚህ ምን ላደርግ ነው ብዬ ወደ ቤተ ክርስቲያኑ ቀስ እየፈራ ወደ ቀስ እያልኩኝ ሲሄድ ገና የተጀመረ ቤተክርስቲያን ነው። አዲስ ቤተክርስቲያን ገና የሚሰራ ቅርፁ ግን ልክ እንደ አክሱም ቤተክርስቲያን ነው። ከዛ ልክ ወደ በሩ ጋር ሲሄድ ማንን አያለው ነጋሽ ሚዲያን አየዋለሁ? ከዛ እንዲህ ነጋሽ ሚዲያ እንዲህ ምን ላረግ ነው? አሁን ምን ልጠይቀው ነው እሱን ወደዛ ሄጄ ምን ላረግ ነው አሁን እያልኩኝ ቀስ ብዬ ወደ ሱ ጋር ሊሄድ ስል ዞር ስል ከኋላይ ማን ይመጣል ዶክተር ሮዳስ ከዛ ወይኔ እነሱን ልጠይቃቸው ነው አሁን ሄጄ የተባልኩት ምንድን ነው የምጠይቃቸው እዚህ ውስጥ ምን አለ ማለት ነው ብዬ እኔ ቆሜ እነሱን እያየኋቸው እነሱ እዛ ውስጥ ይገባሉ ይገቡና ሳያቸው ማንም የለም ምንም የለም ማንም የለም እነሱም እዛው ገብተው ቀሩ እኔም ሳልጠይቃቸው ወደኋላ ዞር ስል እነዛ መንገድ አለ በጀርባው መንገድ አለ ቀጭን መንገድ አለ እነዛ ሰዎች ይመጡና አሁንም አንጠልጥለው ይዘው ይሄዳሉ። ከዛ ይዘው ይሄዱና በዛ መንገድ ምን ልክ ምን ያመጣሉ በመንገዷ በኩል ይዘው ሲሄዱ ዶክተር ቁጭ ብላለች። ወይኔ ዶክተር ብዬስል ዶክተሯ ጋ ቁጭ ዶክተር እላታለሁ። በእናትሽ ቅድስት አርሴማ አውጥታልኛለች፣ ግን የቀረኝ ካለ እስኪ ይልኝ እላታለሁ። ከዛ ማህፀኔን ክፍት ታደርገውና ልክ ሐኪም ቤት ሄደ ነው እንደምንታየው፣ ማህፀኔን ክፍት ታደርግና ታየኝና የለም፣ ምንም ነገር የለሽም፣ ቅድስት አርሴም አውጥታልሻለች፣ ቅድስት አርሴም አውጥታልሻለች ትልና በውሃ ነው የምታጥበኝ። ከዛ ይሄ በውሃ በቧንቧ ውሃ አትክልት እንዴት እንደሚጠጣ ልክ እንደዛ በማህፀኔ ውስጥ አድርጋ ውሃውን ከዛ ወይኔ ምንድነው ቅድስት አርሴ ማውጣት ወይኔ ምንድነው ስለ ጊዜ ቅድስት አርሴ ማውጣት አልሻለች። የሚላክ መተት እዚህ ነበር የሚቀመጠው ቅድስት አርሴ ማውጣት አልሻለች ትለኛለች። እሺ ብዬ ተነስቼ ልክ ልሄድ ስለ አሁን የሚመጡና ይዘውኝ ሄደው እዛች ቀጭኗ በር በር ጋ መግቢያው ጋር ሚዛን ያስቀምጣሉ። ሚዛኑ ጋር እኔን ያቆሙና ልቤን በእጁ ነው ልቤን የሚያወጣው አንደኛው በእጁን ከትና ልቤን ልቤን ጉልጉል ያደርገው ያወጣው እና ልቤን ሚዛኑ ላይ ነው የሚያስቀምጠው። የእውነት ነው። ምና በቃ ማለት አሁን ስነግራችሁ እነዚህ እኔ ራሴ ውስጤ ሰውነቴ ሰውነት እየተንቀጠቀጠ ነው የምነግራችሁ ማለት ነው። ስሜቱን ማለት ነው። በጣም ከባድ ነበር እና ሚዛን ላይ ያደርገው ያደርገዋል ልቤን ማለት ነው እና ልቤን የማየው እጁ ላይ ልቤን ነው ሚዛኑ ላይ ሲያስቀምጠው፣ ግን ይህኔን አካሌን እንዳለ አካሌን ነው ማየውና፣ ወይኔ እንደው ቅዱስ ታርሲ ምንድን ነው? ወይኔ ጉዴ፣ ወይኔ ጉዴ እያልኩኝ ይጮኋለሁ። ከዛ ሚዛኑ ላይ ወስዶ ልቤን ሲያስቀምጠው፣ እመብርሃን፣ እመብርሃን ወላዲት አምላክ፣ ወላዲት አምላክ እንደ በላይ ሰው ጠላሽን እንደ በላይ ሰው ጥላሽን ጣይልኝ እያልኩ ነው ምጮሆ እመብርሃን ወላዲት አምላክ ወላዲት አምላክ ጥላሽን ጣይልኝ፣ እመ ብርሃን ጥላሽን ጣይልኝ፣ ኃጢአት እንዳይመዝን ቤዛ ይታለም ወላዲት አምላክ እንደ በላይ ሰው ጥላሽን ጣይልኝ እያልኩ ነው ጮኋለሁ። ግን እጮኋለሁ ግን ጩኸቴ አይሰማም፣ በልቤ ነው እመለፈልፈው። ጩኸት አይሰማም፣ በውስጤ ነው መለፈልፈው። እዛ ሚዛኑ አይሰራላቸውም። አሁንም ይመዙንኛል። ሚዛኗ ይሰራላችሁ። እኔ ግን እመብርሀን ወላዲተ አምላክ ወላዲተ አምላክ እንደበላይ የሰው ጥላሽን ጣይልኝ እያልኩ ነው ምለፈልፈው። ከዛ ይዘው ጣል ያደርጉኛል። ይዘው ጣል ሲያደርጉኝ እንደምንም ተነስቼ ዞር ስል በዛች በቀጭኗ መንገድ ቀጭን መንገድ ነው እንደምንም ነብዬ ተነስቼ ይሄድኩ የበሩጥ የበሩ የመውጫው በር ጋር በሩ ላይ የበሩ በሩ የሚታየኝ የእመቤታችን የስዕል አድኖ ነው። ስዕል አድኖ ደግሞ ይሄ ሁሌ የተለመደው ሳይሆን ይሄ እንዴት ልበልግ? በብዛት ኢየሩሳሌም የምትታየዋለች አደለ ጠቆር ያለ ልብስ ለብሳ ያለው አለ። ሮዳስ በብዛት ያሳያታል። ዶክተር ሮዳስ የእሷ የእመቤታችን ስዕል አድኖ ነው። እመብርሃን እመብርሃን እያልኩኝ ኃይል በጣም አገኝና እየሮትኩኝ ወላዲት አምላክ እመብርሃን አዳንሺ እመብርሃን እመብርሃን እያልኩኝ እየሮትኩኝ እሄዳለሁ። ሲሄድ አሁንም እዛ ጋር ሚዛን የያዙት ሰዎች አሁንም ይይዙኝና ሚዛኑን ያመጡና ሚዛን ላይ ቁጭ ያደርጉኛል። አሁን የሚወስደው ሚዛ ላይ ቁጭ ያደርጉኛል። ሚዛ ላይ ቁጭ ሲያደርጉኝ አሁን እምላለው ወላዲት አምላክ እያየኋት እመብርሃን፣ እመብርሃን ጥላሽን ጣይልኝ፣ ቤዛይታለም ሚዛኔ እንዳይመዝን፣ ሀጢያቴ እንዳይመዝን፣ እናቴ፣ እናቴ፣ እመቤቴ ጣሽን፣ ጥላሽን ጣይልኝ፣ ቤዛይታለም ጥላሽን ጣይልኝ እያልኩኝ ጮሃለሁ፣ ጮሃለሁ፣ ቤዛይታለም፣ እመብርሃን፣ እመብርሃን ሀጢያቴ እንዳይመዝን ጥላሽ ጣይልኝ እያልኩኝ እጮኋለሁ እጮኋለሁ። ስጮህ ምንም ሚዛኑ መመዘን ያቅታቸውና ከአጠገብ የያዘኝ አንደኛው ምን ያደርገኛል፣ ከባህር ውስጥ ውሃ ውስጥ የገባ ሰው እንዴት ነው አየር ሊሰጥ፣ አፍ ውስጥ አፍ አየር የሚሰጥ አየር ይሰጠኛል፣ አየር ይሰጠኛል። ሚዛኑ መመዘን ያቅተዋል። አሁንም ይሄኛው የሚመጣና አፍ ብሎ በአፌ ውስጥ አፉን ትንፋሽ ይሰጠኛል። እና ሚዛኑን ቢሏል ከዛ እመ ብርሃን እመ ብርሃን እንደ በላይ ሰው እንደ በላይ ሰው ሚዛን ጥላሽን ጣይልኝ ወላዲ ታምላክ ሚዛኔ ኃጢያቴ ሚዛን እንዳይመዝን እመብርሃን ብርሃን ወላዲ ታምላክ ወላዲ ታምላክ እያልኩኝ ለፈልፋለሁ ድምጽ አይሰማም ግን በጣም ነው መጮሆ ያለሁት ግን እንደወፍ ነው ማክለው በቃ እንደወፍ ነው ያለሁት እነሱ ሁለቱ ብቻ ናቸው በደንብ የሚታዩት፣ ጎልቶ በቃ በጣም ትላልቅ ሰው። እኔ ግን እንደ ወፍ ነው የምታየውና እመብርሃን ወላዲተ አምላክ እያልኩኝ እንደ ጭላጭል ነው ማያት እመብርሃንን። ከዛ ይዘው ጣል ሲያደርጉኝ ሄጄ እዛች መሬት ላይ ውድቅ ላለው ልክ እንደ እንዴት ነው ሕፃን ልጅ የሆነ ነገር ውርድ አድርገው ከላያችን ላይ ውርድ አርገ ነው ቁጭ እንደምናረገው እንደዛ ውርድ ያደረጉኛል። ሄጂ ወደ እመብርሃን ጋር የሮትኩኝ እንደምንም ብዬ የሮትኩኝ። ሄጂ እመብርሃን ወላዲተ አምላክ ቤዛ ይታለ እመብርሃን አዳንሽኝ፣ እናቴ አዳንሽኝ እያልኩኝ እያልኩኝ ነው ምጮሆ። እናቴ እመቤቴ፣ ቤዛ ይታለ ወላዲተ አምላክ ነብሴን አላሻት። እመቤቴን፣ የኃጢአተኛ፣ በደለኛ ነኝ። እመብርሃን በአንቺ ሚዛን ያዳንኩት በአንቺ ሚዛን የዳንኩት እመብርሃን እያልኩኝ ወደ እሷ ጋር እየሮትኩኝ አጠገቧ ስደርስ እናቴን እመቤቴ አዳንሽኝ ቤዛ ይታለን ብዬ ልክ በሩ ጋር ልደርስ ስል ነይ አትገቢም ትለኛለች። እንዲ እመብርሃን አጥንተሽኛል፣ እመብርሃን አውጥተሽኛል እኮ ሚዛኔ ያልመዘነም እኮ እናቴ ኃጢአቴን ሸፍነሽ ሚዛን ጥላ ጥላ የሆነሽኛል ብዬ ስጮፍባት፣ ስጮፍ ሳለቅስ እመብርሃን እመብርሃን ስላት እዚህ ልትገቢ ትለኛለች አሁን ያየሽውን ነገር ሁሉ እኔ አይገባኝም። ይህንን ለመንገር ቤዛዊተ ዓለም የላከችኝ እዚህ ለመግባት፣ እስካሁን ያየሻቸውን ነገር ሁሉ ለወጣቱ ንገሪ፣ ወጣቱ ይዳል፣ ህዝቡ ይዳል። እዛ ውስጥ እንዳይገባ ህዝቤን ሂጅና ንገሪ። እንዴት ይሰሙኛል? ማን ይሰማኛል? እመብርሃን ማን ይሰማኛል? ብዬ እንጂ ንገሪ። እኔ እኮ መናገር አልችልም፣ ወላዲተ አምላክ እኔን ታውቂኝ የለም። እመብርሃን፣ እንዴት ብዬ ነው የምናገረው? ማንስ ነው የሚያምነኝ? እኔ ነኝ ኃጢአተኛ በደለኛ፣ ማን ነው የምናገረው? ለማንስ ነው የምናገረው ብዬ ስል ባይ መርዌስ አንተ ትመጣለህ፣ ወርቃ ፈራ ያንተ ይመጣልኛል ማለት ነው። ከዛ እመብርሃን እንዴት ብዬ ነው የምናገረው? ሽጌ ቤዛ ዓለም እንዴት ብዬ ነው የምናገረው? ወላዲት አምላክ እኔ ቤተሰቦች የማይሰሙኝም እንዴት ብዬ ነው የምናገረው? ለሕዝብ እንዴት ነው ለወጣቱን እኔ ማድ እንዴት ብዬ ነው ኮ ኃጢአተኛ? ነው የሚገስላት እንጂ ሰው አዘጋጅልሻለሁ እንጂ አንቺ ተናገሪ ትለኛለች። ከዛ እሺ ብዬ ዙር ስል የምታውቂውን እንዳለ የምታውቂውም ሰው እንዳለ ግን ክርስትና ስማጽፊ ትለኝና ማን ነው የሚጽፍልኝ? ማን ነው የሚጽፈውን እኔ ምንም ባሊያስኩ ማን ነው የሚጽፈው? ስላት ይኸው ገብርኤል እና ሚካኤል ጠገሜ ናቸው፣ ንገሪያቸው ትለኝና የማውቀውን እንደ ለሰው ክርስትና ስምቃ እናገራለሁ፣ አጽፋለሁ። አጽፌ ጨርሼ መብርሃን ያልኩ የመጣሁባትን መንገድ ሁላ ተመልሼ መጠ ልክ መጥቼ ግማሽ መንገድ ስደርስ በሩ አካባቢ መውጫው በሩ አካባቢ ጋር ስደር ማንን አገኛለሁ? መምህር ተስፋዬን፣ መምህር ተስፋዬን፣ መምህር ተስፋዬ አሁን መምህር ተስፋዬ ገጠመኝ ለያለው መምህር ተስፋዬን አገኘዋለሁ። ከዛ ወይኔ መምህር መምህር፣ እንደውም ተልኬ ነበር ወጣቱን አድኝ ተብዬ፣ እባክህን አግዘኝ እባክህን አግዘኝ ብዬ እሱን እጆቹን ሁለቱን እጆቹን። በዚህ አጋጣሚ መምህር ተስፋዬን ማግኘት አልቻልኩ። ለሶስተኛ ጊዜ ነው እመብርሃንም እሱ ጋ ላከችኝ ለሶስተኛ ጊዜ። እጁን ይዤ እመብርሃን፣ እመብርሃን፣ እመብርሃን ልካኛለች። ወላዲት አምላክ ልካኛለች። እኔ ሳይገባኝ አንተ ግን አግዘኝ፣ ህዝቡን አድኑልኝ ብላለች። እዛ ህዝቡን አድኑልኝ ከሰዓት ከሰዓት ውስጥ ህዝቡን አውዱሉ ንስሐ ይግባ፣ ወጣቱ ህዝቡ ለምታቂ ሁሉ ንስሐ ይግባ ከዚህ መከራ እንዲድን፣ ወጣቱን ንገሪልኝ፣ ወጣቱን አድኝ፣ ህዝቡን አድኝ ብላኝ ነው። እንዴት እመብርሃን ማንም አይሰማኝም ብዬ እንኳን ብዬ ስላት የሰማሽ ይስማ፣ አንቺ ተናገሪ ከዛ በርግ ጴንጤዎች፣ ትዝ ይሉኛል ማለት ነው። አንድም ወንድሜ ጴንጤ ያለና እንዴ እመብርሃን፣ ጴንጤም እኮ የማውቃቸው እኮ ጴንጤዎችም አሉ ስል ንገሪ፣ ከተቀበሉሽ ይቀበሉሽ፣ አንቺ ንገሪ ትለኝና ተስፋ መምህር ተስፋዬን እጁን እንዲ እንዳያስጉኝ በሩ ጋ ስደርስ ማአት ወጣቶች ግር ብለው እየገባሉ እዛ እምወጣበት ውስጥ ማለት ነው ሲገቡ ንስሳት ገቡ፣ እንዳትገቡ እያልኩኝ ከበር ላይ በእጄ የምነካውን የነካውት የምደርስባቸውን ሁላ ግን የሚሰማኝ የሚሰማል ግማሹ እጄን፣ ያመናጭቅኛል። እኔ ግን ይዤ በአንድ እጄ ተስፋዬን ይዣለሁ። በአንድ እጄ ግን ወጣቱን የሚገባውን ወጣት እየጎተትኩኝ፣ ንስሳት ገቡ፣ ወደዚያ አትግቡ፣ በእናታችሁ፣ ንስሳት ገቡ፣ ወደዚያ አትግቡ ንስሐ እሳት፣ ግቡ፣ ወደዚህ አትገቡ፣ እሳት አለ፣ እሳት አለ፣ እሳት አለ እያልኩ እናገር ያለው ማንም አይሰማኝም። ይሄን ነገር ተናገሪ ተብዬ ተመልሻለው እኔ አይገባኝም። ወላዲታም ግን በምልጃዋ በአማላጅነቷ ወጣቱን በዘርፋፋ ቀሚሷ ተጠብቅልኝ፣ ይህን መልእክት ግን ለህዝቡ አድርስልኝ። እኔ የማይገባኝ ቆሻሻ ነኝ። ለህዝብ መልክተኛ አይደለም። እኔ ለአንድ ሰው ለአንድ ሰው ለተራ ሰው የምነገር ሰው አይደለሁም። ግን እመብርሃን ይህንም ፈቅዳለች እና በተቻለ አቅም ያቅምህን ለህዝቡ አስተላልፍልኝ። እመብርሃኑ ላሊት አምላክ ልቦናቸውን ትመልስላቸው፣ ልቦናችንን ትመልስልን። ከመጣው እሳት ከመጣው መከራ የዘመን መፈጸሚያ አታድርገን። ቤዛ የታለ ወጣቱን ከመጣው መከራ ትጠብቅልን። ቅድስት አርሴማን በዘንባባዋ ከመጣው መከራ ሁላ እሷ ታራክፍልን። ወላዲታ አምላክተ ለመነን ከልጇ ታማለን ታማልን ከልጅዋ ካምላኳ ታማልን። ቤዛ የዓለም ወላዲተ አምላክ በዘርፋፋ ቀሚሷ ህዝቡን ተጠብቅ ወጣቱን። እውነት ነው። ወጣቱ ተስፋ የቆረጠ ተስፋ ቆርጦ በመታነቅ ውስጥ ራስን በማጥፋት በሱስ የታነጸውን ወጣት እመብርሃን በዘርባፏ ቀሚሷ ተጠብቅል ኖላሊታ የቅዱስን የሰማዕታት አምላክ ቅዱሳን በተሰጣቸው ምልጃ በየቅዱሳን በተሰጣቸው ምልጃ በተሰጣቸው ጸጋ መልጃቸው አይለየን። አቡነ ገብረ መንፈስ ቅዱስ መቶ ዓመት ተዘግዝቀው ስለኛ ሲሉ መቶ ዓመት ተዘግዝቀው የጸለዩት ጸሎት የጸለዩት እንባ ዛሬ ላለንበት ዛሬ ለዚህኛው ዘመን ይሆንልን፣ ጸሎታቸው አቡነ ተክለ ሃይማኖት ሰባት አመት እግራቸው እስኪቆረጥ ድረስ የጸለዩት ጸሎት ለአሁን ትውልድ ይሆንልን። ክርስቶስ ሰምራ አስራ ሁለት አመት ልጆቿን ሁሉ በትና ትዳሯን ንብረቷን በትና ጌዛዋን ፍቅር ከሴጠነ ታረቅልኝ ብለ አስራ ሁለት አመት ሙሉ ጌ ሰጥ ሰይጣንን እና እግዚአብሔርን ለማስታረቅ የጸለየችው ጸሎት መልጃዋ ጸልቶ ዛሬ ላለንበት ትውልድ መልጃ ይሁን። እንደ ያስታርቅልን፣ ከፈጣሪ ያስታርቅልን። የምህረት እጁን ሩሩ አምላካችን የምህረት እጁን ይላክልን። ይሄንን መልእክት አስተላልፍልኝ አንተ እድሜና ጤና ይስጥክ እግዚአብሔር አምላክ። ሁላችንን የልቡናችንን ብርሃን ያብራልን። እንግዲህ መልክቱ እንደተከታተላችሁት ነው እሳት አለ ወጣቱ ንስሐ መግባት አለበት ነው አጠቃላይ ይዘቱ ግን ወጣቱ ብቻ አይደለም ንስሐ መግባት ያለበት ሁላችንም ንስሐ መግባት አለብን የንስሐ ጊዜ ነው ዓለማችን ላይ የምንመለከተው ነገር የሚነግረን ያንን ስለሆነ ይህንን መልዕክት ብዙዎች ከተቻለ ነው ሁላችንም ተቀብለን ተግባራዊ ብናደርገው ንስሐ ብንገባ ከእግዚአብሔር ጋር ብንታረቅ ለዓለማችን ለሀገራችን ሰላም እንዲመጣ ብንጸልይ እንድናለን እንጂ አንጎዳም። እና ይህንን ተግባራዊ እናድርግ እያልኩኝ መርሃ ግብሬን በዚሁ አጠናቀቃለሁ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም